ሰላም ሰላም፣ ጤና ይስጥልኝ! ወድና የተከበራችሁ የቻናላችንን ተከታታዮች ተወዳጁን የወፍ ጎጆ ድራማ የመጨረሻ ክፍል የሚጠናቀቅበትን ክፍል ይላችሁ መጥቻለሁ። እንድትከታተሉን በአክብሮ ተጋብዛለሁ። መልካም ቆይታ። አቶ ሳዲክ ከህመሟ አገግሙ ከሆስፒታል ወደ ቤት ከመጣ በኋላ ካርትልና፣ እንዲሁም ደግሞ ደሪያ ከልጇ ከኤፌ ጋር ሆነው፣ ከዚህ በተጨማሪ ዶንሽም አንድ ላይ ሆነው ቤት ይደርሳሉ። የደሪያ ልጅም እየሮጠ አባት ሳዲክን እቅፍ ያደርገዋል። አባት ሳዲክም ይናገራል። ናስቲ ናስቲ፣ እኔ ተወዳጅ ና የእኔ አንበሳ ወደ አያተ ጋር ና አባይ፣ አሁን እንዴት ነ? እያለችም ደርያ ተጠግታ ትስመዋለች። ደህና ነኝ ደህና ነኝ፣ እንኳን ደህና መጣችሁ ልጆቼ፣ አረፍ በሩ ተቀመጡ። የደርያ ልጅም ይናገራል። አበባ አምጥቻለሁ፣ አያቴ ተመልከት። ፈጣሪ እንኳን ማረህ የኔ ተወዳጅ የኔ አንበሳ እያለም ሳዲክ ደስ እያለው ግንባሩን ይስመዋል። የደርያ ልጅም ይቀጥላል። አያቴ የሆነ ነገር መናገር እፈልጋለሁ። ምን ችግር አለ ታዲያ ተናገራ። እኔ በጣም ተበሳጭቻለሁ። በካርቴል ምን ተፈጠረ? ለምንድን ነው እሱ የተበሳጨበት? ካርቴልም ግራ እየተጋባ ይመለከተዋል። እሱ በጣም እኔን ይወደኛል፣ እወድሃለሁ ይለኛል በየቀኑ እና። ታዲያ ይህ ምን ያስከፋል? ልጅ በጣም ቆንጆ እኮ ነገር ነው። ጥሩ አይደለም አያቴ። እኔን በደንብ የሚወደኝ አባቴ ነው ሙስጠፋ አባቴን የሚወደኝ ሙስጠፋ ደግሞ በጣም ቆንጆ ነው። ልክ እንደ ካርቴል አይደለም። የእኔ አባት በጣም ቆንጆ ነው። ትክክል ነህ፣ ትክክል ነህ ልጄ። አባትህ በጣም ይወዳሃል፣ ነገር ግን ይኸውልህ ካርቴልም ቢሆን በጣም ጥሩ ሰው ነው። አንተን ደግሞ ይወዳሃል። ስለወደደህ ደግሞ በዚህ በጣም ደስ ሊል ይገባል ልጄ። እያለም በድጋሚ አያቱን ይስመዋል። ደሪያ በልጇ ሁኔታ እንዲሁም ደግሞ በካርቴል እየተገረመችም ፈገግ ትላለች። ካርቴልም ይስቃል። በሌላ በኩል ጭንቀት ውስጥ የገባው በሙስጠፋ መታሰር ምክንያት አቶ ኦዛር ወደ ውጭ ወጣ ብሎ ከሁሉም ተነጥሎ መናፈሻው ጋር ተቀምጦ ባለበትም ቱርካን እሱ ጋር እንደደረሰች ከጎን መቀመጥ እችላለሁ ወይ አቶ ኦዛር እያለ ይጠይቀዋለች። ፈገግ እያለ እየተመለከታት መቀመጥ ትችያለሽ ኒልች። እውነቱን ለመናገር አቶ ኦዛር ዛሬ በጣም አስቸጋሪ ቀን ያሳልፍ ነው። በተለይ ደግሞ ለአንተ በጣም አስከፊ ቀን ነበረ። ልክ ነው የተናገርሽው። ታውቂያለሽ፣ እኔ ሙስጠፋን ስመለከት የልጅነት ጊዜን የወጣትነት ጊዜን ያስታውሰኛል፣ ያለፈ ታሪኩ በሙሉ ያስታውሰኛል ሊቀሰቅሰኛል ይቀሰቅሰኛል። እሱ የሚገባውን ነገር እኔ በፍጹም አላሟላሁለትም። በችግር ነው ያደገው፣ አባት ሳይኖሩ ነው ያደገው። እንደ አባት አልሆንኩለትም። በዚህ ምክንያት እኔ ስላልተቆጣጠርኩት፣ ከጎኑ ስላልሆንኩ እንደዚህ ችግር የሚፈጥር ሰው ሆነ። ለዚህ ሁሉ ጥፋተኝነት እኔ ተጠያቂ ነኝ። አቶ ዛርባክ እንደዚህ አትሆን ራስህን እኔ ተወቃሽ ማድረግ የለብህም። አንተ የምትችለውን ነገር ሁሉ ሞክረሃል። ከሙስጠፋ ጋር ቤተሰብ ለመሆን ሞክረሃል፣ ከጎኑ ለመሆን ሞክረሃል። ከዚህ በተጨማሪ ስራ ሰጥተኸው ነበረ፣ የምትችለውን ሁሉ አድርገህለታል። ነገር ግን በዚህ ሰዓት መጨነቀ ደግሞ የአባትነት ፍቅር ስላለ ነው። ይሄ ነገር ይገባኛል። ከዚህ በተጨማሪ ሙስጠፋ ያላገኘውን የአባትነት ፍቅር አሁን ለመስጠት እየሞከርክን ያለው። ነገር ግን አንድ ነገር ማወቅ አለብህ አቶ ዛር፣ ልጅህ ሙስጠፋ አሁን በሰራው ስራ ካልተቀጣ ቅጣት ካላገኘው በእርግጠኝነት ካርታልና እንዲሁም ደግሞ ደሪያ ላይ ጥቃት ያደርስባቸዋል። መቀጣት ይኖርበታል። በተለይ ደግሞ የእህቴ የደሪያን ህይወት ያበላሻል። እውነቱን ለመናገር ደግሞ ደሪያ እህቴ ለእኔ ሁሉ ነገሬ ነች። ልጅ ሙስጠፋ ደግሞ እነሱ ላይ ምን ሊያደርግ እንደሚችል በደንብ አርጋ አንተ ታውቃለህ። ትክክልን የተናገርሽው ቱርካን፣ እሱን እንኳ እኔም በሆን እፈራለሁ። በእርግጥ በእህትሽ በደሪያ በጣም ነው የምበሳቸው፣ በጣም የማዝኘባት አለው። ነገር ግን ደስተኛ ሳትሆን እንድትኖር በፍጹም አልፈልግም። ምክንያቱም ደሪያ የኔ የልጅ ልጅ እናት ነች ለልጅ ልጅ ወልዳለታለች። ቱርካንም ትናገራለች፣ አባት ኦዛር፣ ህይወት በጣም አጭር ነች። ነገ የሚባል የላትም የሆነን ሰው ይቅር ብትል በተለይም ደግሞ የሰራውን ስራ እሳት ትረሳ ይቅርታ ብታደርግለት ምንም ማለት አይደለም። ነገር ግን የሚያስከትለውን ነገር ደግሞ በደንብ ማሰብ አለብህ። ውሳኔ ስትወስን ዛሬ መሆን አለበት። ትክክለኛውን ውሳኔ የምትወስነው ዛሬ ነው። በጣም ከባድ ነገር እንደሆነብህ በደንብ አድርጌ አውቃለሁ። ነገር ግን ተረጋግተህ ካሰብክ ትክክለኛውን ውሳኔ አቶ ኦዛር ትወስናለ። ይኸውልሽ ቱርካን ተመልከች፣ ነገ ነው እንግዲህ የመጨረሻ ቃሌን የምሰጠው። እንደተናገርሽው ትክክለኛውን ውሳኔ መወሰናለ። ለማንኛውም ሁሉንም ነገር አውቃለሁ ቱርካን አሁን ግን ብቻዬን መሆን እፈልጋለሁ። እባክሽን ብቻዬን ተይኝ፣ ተረጋግቼ ማሰብ ይኖርብኛል። በመጨረሻም ቱርካን ከተቀመጠችበት ተነስታ እየተጨነቀችም ኦዛርን እየተመለከተች ምንም ሆነ ምንም ያንተ ውሳኔ ነገር ግን እንቅልፍ እንዲወስድህ በምተኛበት ሰዓት ሰላም ያለው እንቅልፍ እንዲወስድህ ትክክለኛ ውሳኔ እንድትወስን እፈልጋለሁ። ፈጣሪ እንዲረዳህም አስባለሁ። የማያስጨንቅ ውሳኔ እንድትወስን መልካም ምሽት ይሆንልህ ብላ ተናግራ በመጨረሻም ቱርካን ትታው ትሄዳለች። በሌላ በኩል አቶ ሳዲቅ የልጅ ልጁን ካስተኛ በኋላ በመጨረሻም ደርያ ትናገራለች። አባዬ የሆነ ነገር ልናናግረ ነበር። የመጣ መልካም ነገር እንደሆነ ተስፋ አድርጋለሁ። ምንድን ነው እሱ? ልጅ ከዚህ ሀገር ለቀልን። ይሄን ነው አባዬ። ምን እያላችሁን ያላችሁት? ልጅ ወደ እነሱ የምትሄዱት ወደ ፈረንሳይ ነው? አባዬ ካርትል እዛ አካባቢ በደንብ ያውቃል ከብዙ ሰዎች ጋር ይተዋወቃል። እናም ደግሞ ለልጅ መልካም ነገር ነው። ልጅ መውለድ የምፈልገው እዛ ሀገር ነው። የደሪ አክስትም ግራ እየተጋባች ትጠይቃለች። ልጅ ምን እያልሽ ነው ያለሽ? አባትሽ እኮ ገና ከሆስፒታል ከወጣ አንድ ቀን ይሆነው። ምን አይነት ሀሳብ ነው ይዛችሁ የመጣችሁት? አባትሽ እኮ በደንብ አላገገምም። አክስቴ ይሄ ነገር በጣም መልካም ነው፣ ለአባቲም ሆነ እንዲሁም ደግሞ ለእህቶች ጭምር። ዶንሽም እየተከፋ ዝም ትላለች። አዎ ይህንን ራቅ ብለን መሄዳችንን ሁላችንም እንፈልገዋለን ለሁላችንም ሰላም ከጭንቀት ሁሉ ይገላግለናል። ምክንያቱም ሙስጠፋ ሁል ጊዜ እየተከታተለን ነው። እኔ እዚህ ቦታ እዚህ ሀገር ውስጥ በፍጹም መኖር አልፈልግም በቃ፣ እያለችም ደሪያ ምርር ብላ ትናገራለች። አባቷም እየከፋም ቢሆን ምን ማለት እችላለሁ እኔ? ትክክል ነው ያደረግሽው ልጄ፣ ትክክለኛ ውሳኔ ነው። የሆነው ሆኖ ግን ልጄ መቼ ነው ታዲያ የምትሄዱት? ካርቴልም ይናገራል። አስፈላጊውን ነገር እያዘጋጀን ያለ ነው በቅርቡ ሁሉም ነገር ይስተካከላል። ከዛ በኋላ እንሄዳለን። የደሪያ አክስትም ትናገራለች። ተመልሳችሁ መችም ትመጣላችሁ አይደለም እንዴ? ወይስ ደግሞ አመጡም? አክስቴ ተመልሰን ለመምጣት እንኳን አላስብም ብላ ስትናገር ሳሪክም ይደነግጣል። ነገር ግን አንድ ነገር አረጋግጥላችኋለሁ በእርግጠኝነት እየመጣን እንጎበኛችኋለን፣ እንደውላለን። ይህን ያክል እኔ ከቤተሰብ መነጠል እንደማልወድ ታውቃላችሁ። አያስችለኝም የምንችለውን ሁሉ እናደርጋለን፣ እናንተን ለማግኘት እታውቃላችሁ ግን እያለችም፣ እንባዋን ጠረግ እያደረገች አክስቷም ትናገራለች። ደሪያ ህፃን ሆናን ልክ እንደዚሁ ነበረ ምኞቷ። ወደ ውጭ ሀገር መሄድ ትፈልግ ነበረ። ወደ አውሮፓ መሄድ እፈልጋለሁ እትል ነበር። በመጨረሻም እንግዲህ የልጅነት ምኞቷ ተሳካ ማለት ነው። ምን ይደረጋል እንግዲህ። ከተቀመጠችበት ተነስታም አክስቴ እያለችም፣ እየተላቀሱ ይተቃቀፋሉ። መቼም እኮ አንቺ አትረሺም አክስቴ፣ ሁሉን ነገር ታስታውሻለሽ። እንዴት አድርጌ እረሳለሁ ልጄ፣ እኔ እኮ አክስትሽ ነኝ። ሳዲክም ይናገራል። እንግዲህ ደስተኛ ሆናችሁ የምትኖሩ ከሆነ ይሆን፣ መቼስ ምን ይደረጋል፣ ፈጣሪ እንግዲህ ከእናንተ ጋር ይሁን ልጆቼ። ልጅ እውነቱን ለመናገር በጣም ነው የምትናፍቂ፣ በእውነት ልሻለሁ። እኔም ብሆን በጣም ትናፍቀኛለህ አባዬ፣ ሁላችንም እንነፋፈቃለን። ሁሉም ማልቀስ ይጀምራሉ። ይበቃህል፣ አባዬ አታልቅስ፣ በቃ እያለችም ደርያ አባቷንም ታቅፈዋለች። ጤናህን እንድጠብቅ ነው የምፈልገው አባዬ። ይኸውልሽ ልጅ፣ አንቺ ወደ ውጭ አገር ከሽ በኋላ ስለ ቤተሰብሽ በፍጹም እንዳረሽ፣ ስለ አባትሽ፣ ስለ አክስትሽ፣ ስለ እህቶችሽ፣ ስለ አጎትሽ ምንም ነገር እንዳረሽ። እኔ በፍጹም አረሳችሁም አባዬ፣ በጣም ነው የምወዳችሁ፣ ሁላችሁንም ወዳችኋለሁ እያለችም ደርያ ታለቅሳለች። ዶኖሽም ይህንን ነገር መቋቋም እያቃታት ከተቀመጠችበትም ተነስታ ወደ ክፍሏን በፍጥነት ትሄዳለች። ይኸውልሽ ልጂ ይጂ፣ ተከታያት ዶንሽን፣ ተከታያት ጥሩ ስሜት እየተሰማት አይደለም። በቃ ሄጅና አጽናኛት እባክሽ። ከተቀመጠችበትም ተነስታ ደሪያ ወደ ዶኑሽ ጋር ትሄዳለች። ዶኑሽ ክፍሏ እንደደረሰች ስቅስቅ እያለችም ታለቅሳለች። ደሪያም ወደ እሷ ጋር ተጠግታ እህቴ ዶኑሽ እባክሽ አታልቅሽ፣ ለፈጣሪ ብለሽ እንደዚህ አትሆኝ። እኔ የምለው ግን እህቴ ደሪያ በቃ እንደዚህ ሆነን ነው የምንኖረው? ተነጣጥለን ነው የምንኖረው? እማዬ ከሄደች በኋላ በሰላም አንድ ላይ መኖር አልቻልንም። ደስተኛ ሆነን መኖር አልቻልንም። ለምንድን ነው እሱ ቆይ ደስተኛ ሆነን መኖር ያልቻልነው? ንገሪኝ። ደሪያ ደስተኛ እንሆናለን። ዶንሽ ምን እያልሽ ነው ያለሽው? ደስተኛ እንሆናለን። አሁን እኮ እርስ በርሳችን እንደጋገፋለን፣ ታርቀናል ሁላችንም አይደለም እንዴ? ይሁልሽ እንዴ መሰለሽ ዶኑሽ፣ እርስ በርሳችን የራሳችን ህይወት ስንገነባ በመጨረሻም ስኬታማ ስንሆን ሁላችንም ደስተኛ እንሆናለን። እኔ ወደ ውጭ ሀገር ብሄድም ይሁን መደወል አይቀርም በየቀኑ መደውልላችሁ እኔ በእውነት ደክሞኛል፣ በጣም እየደከመኝ ያለው ደርያ እያለች ስቅስቅ እያለች ዶኑሽም ታለቅሳለች። ዶኑሽ ምን እያወራሽ ነው ያለሽው? አንቺ በፍጹም አደግሜ የምደክሚ ሰው አይደለሽም እኮ። ቆይ መሞት ትፈልጊያለሽ እንዲ? ዶኑሽ ምን እያልሽ ነው ያለሽው? ንገሪኝ እስኪ። ገና እኮ ሳትሞች እኮ ልክ እንደሞተ ሰው እየሆንሽ ነው ያለሽው። እንደተሰባበረ ጥቅል ጎመን ሆንሽብኝ፣ ምን ነው እያለችም እየተናገረች ዶኑሽን ደሪያ ታስቃታለች፣ በመጨረሻም እርስ በርሳቸው ይሳሳቃሉ። አንድ ነገር ደግሞ እመክርሻለሁ፣ ይኸውልሽ ዶንሽ፣ አንቺም ብትወኝ ወደ ራስሽ ተመለሽ፣ የሚወድሽን ሰው አታስከፊ፣ እሱ ጋር አብረሹኝ፣ እርስ በርሳችሁ ተደጋገፉ፣ በሰላም ኑሩ። መኮራረፍና መጣላት አይጠቅምም፣ ይኸውልሽ ዶንሽ። እንደዛ እንኳን ማድረግ አልችልም እኔ እያለችም ዶንሽ ትናገራለች። እነግርሻለሁ ዶንሽ፣ ከዚህ ከግድግዳ ጋር ነው ማጋጭሽ። መታረቅ አለብሽ። አይሆንም እያልኩሽ ነው ደሪያ። እኔ ሳርዳርን በጣም አስቀይሜዋለሁ፣ አናድጅዋለሁ ዶንሽ ይበቃሻል ምን ማድረግ አለብኝ እሺ ንገሪኝ ደሪያ ለአባዬ ምን ልበለው ምን እያልሽ ነው ያለሽው ዶንሽ እኔ ከዚህ ቀደም ምንድን ነበር ያደረግሽልኝ ከዚህ ቀደም ሸሽተሽ አልነበረም እንዴ ኮብልዬ የነበር እኔ ራሱ አይደለም እንዴ ለማንኛውም ሂጅና አሁን ሰርዳርን ይቅርታ ጠይቂው እየተባባሉ ከተመካከሩ በኋላ አባቷ እንዲሁም ደግሞ ቤተሰቦቿ እንዳያዩ ደሪያ ቆማ የሚመጣውን ሰው እየተጠባበቀች በመጨረሻም ተጠቃቅሰው ደሪያ ወደ ውጭ ትወጣለች፣ ማንም ሳያያት። በሌላ በኩል ካርቴልና እንዲሁም ደግሞ ሳዲክም እያወሩ ነው። ይኸውልህ ተመልከት ካርቴል፣ ከዚህ በኋላ የልጅ ልጅ እና እንዲሁም ደግሞ ልጅ ደሪያ የአንተ ኃላፊነቶች ናቸው። እነሱም መጠበቅ አለብህ ነገር ግን ከዚህ በአንጻሩ እነሱን መጥፎ ነገር ብታረግባቸው ወይም ደግሞ ብትጎዳቸው ብታበሳጫቸው፣ እዚህ ምድር ላይ አይደለም፣ ወደ ሰማይ ብትወጣ አታመልጠኝ የሚውል ካርቴል፣ የገባህበት እገባለሁ፣ አገኛለሁ። አዎ በመጨረሻም ልጄን ወስድባለሁ። አቶ ሳዲክ ተረጋጋንተ፣ ምንም አይነት ነገር የሚያስጨንቅ ነገር አይኖርም። የኔ ኃላፊነቶች ናቸው፣ ራሴ ጠብቃችኋለሁ። ልክ እንዳይኔ ብሌን ነው መጠብቃቸው። ደሪያና እንዲሁም ደግሞ ልጇ ከእኔ ጋር በደስታ ይኖራሉ። በመጨረሻም ትልቅ ቤተሰብ እንሆናለን። አቶ ሳዲክ ፈጣሪ ይፍቀድላችሁ እንግዲህ ከእናንተ እንግዲህ ጥሩ ዜና እንደምሰማ ተስፋ አረጋለሁ። ይኸውልህ ካርቴል ቤተሰብ መገንባት አሁን ቀላል ነው። በአንድ ጣራ ውስጥ ትኖራለ፣ ፊርማ ትፈራርማለ፣ አለቀ። ነገር ግን ዋናው ነገር ከዚህ ጣራ ውስጥ ያለው ነገር ነው። ገባ፣ እዚህ ቤት ውስጥ ያለው ነገር ነው ወሳኙ ነገር። እዚህ የምትመለከተው ጣራ ውስጥ እኔ ህይወቴ ሙሉ ሀዘንና ደስታ አፈራርቄ ተመልክቼበታለሁ። እንዴት አብሮ መኖር እንደሚቻልም አይቻለሁ፣ ተምሬበታለሁ። እና ይኸውልህ ካርቴል ለሚስትህ ጥሩ ባል ከሆንክ እንዲሁም ደግሞ ለልጆችህ ጥሩ አባት ከሆንካቸው ምንም ሳትሰለች ሁልጊዜም ጊዜም ክብርህን የምጨምር ከሆነ እንዲሁም ደግሞ ፍቅር የምጨምር ከሆነ ቤት ውስጥ እንደዚህ ጠንካራ ከሆንክ እንደዚህ ቤተሰብህን ከተንከባከብክ ማንም ቢሆን ቤተሰብህን የሚነካ የለም። ቤተሰብህን የሚያፈርስ ሰው አይኖርም። ለጠላት አትመችም። በዚህ ልትተማመን ይገባል። ካርቴ፣ እውነቱን ለመናገር አባት ሳዲክ፣ እኔ በጣም ነው የማፈቅራት። ከልብ የመነጨ ፍቅር አለኝ። እንዲሁም ደግሞ በጣም ነው የማምናት ደርያን። ለዚህም ነው ከዚህ ሀገር ተሰደን ሌላ ሀገር መሄድ ያሰብነው ስለምንተማመን እሷን ብትሆን የኔን ልጅ አትለቅም እኔም ብሆን የእሷን ልጅ አለግም እስከ ሕይወት የፍጻሜ ድረስ ጠብቃታለሁ እየተወያዩ በመጨረሻ ደሪያም እየተራመደች ወደ እነሱ ጋር እንደደረሰች ግራ እየተጋባች እየታለ ልጅ ሴታለ ኤፊ ልጅ ደሪያ ልጅሽን ወደ ክፍል አስገብቼዋለሁ አረፍ ብሎ አልተኝቷል ለማንኛውም ዶንሽ የታለች ዶንሽ የትኔ ታዲያ አብራሽ ለምን አልመጣችም ወደዚህ ጥሪያት ብቻዋን መሆን የለባትም። እህትሽ አንድ ክፍል ውስጥ ብቻዋን መቀመጥ የለባትም እያለ ሳዲቅ ሲናገር ደሪያ እየተጨነቀች የምትናገረውን የምትመልሰውን ታጣለች። ምክንያቱም ዶኑሽ ወደ ሳርዳር ጋር ተደብቃ ሄዳለች። አባዬ ችግር የለውም ብላለች፣ ተረጋግታለች። አሁን እንቅልፍ ወስዷት አልተኝታለች። ያው እንደምታውቀው መድኃኒቷን እየወሰደች ነው። ታውቂያለሽ፣ ደሪያ እረስቸው ነበር። እረፍት ታድርግ፣ ልክ ነው የተናገርሽው እያለ እየተናገረ ነይ እስኪ እያለ ደሪያም በድጋሚ ሳዲቅም ያቅፋታል። ከባለሽ ጋር እያወራው ነበር ደሪያ ነገር ግን ይኸውልሽ አሁንም ቢሆን በግልጽ እናገራለሁ ባለሽ ቤት እናገራለሁ። ደስተኛ ካልሆንሽ ይኸውልሽ ወደ ቤት ተመለሽ፣ ምንም ችግር የለም ልጅ። የማይሆን ነገር ከተፈጠረ በመሃላችሁ ስምምነት ከሌለ እኔም በሆን መጥቼ ወስዳችኋለሁ ከልጅሽ ጋር ወስድሻሉ። ካርቴልና እንዲሁም ደግሞ ደሪያም እየተያዩ ይሳሳቃሉ። አባዬ አንተ ምንም አታስባ፣ ትጨነቅ። እርስ በርሳችን ስለምንዋደድ ምንም ነገር አይፈጠርም። ሰላም እንሆናለን። በጣም ደስተኛ እንሆናለን አባዬ። በሌላ በኩል ሶመርና እንዲሁም ደግሞ ቱርካንም እኔ እስኪ ቱርካን አንድ ጊዜ ኔ እኔን አንቺ እኮ መስራት ያለብን ብዙ ነገር አለ። የት ሄደሽ ነበር? እነዚህ እነዚህ ላይ እኮ መፈረም አለብን። ተመልከቺ፣ ይሄው መጻፍ ያለብሽ እንደውም አንቺ ነሽ። እንቺ ቱርካን፣ የአንቺ እጅ ጽሁፍ በጣም ከኔ የተሻለ ነው። ምናልባት ነገ ብንፈርመው የሚጻፈውንስ ብንጽፈው በእናት ሶመር፣ ምን ሆነሻል? ምንድነው የምትሰራችው? ደክሞሻል እንዴ? ወይስ የተፈጠረ ነገር ያናደደሽ ነገር አለ? ስለ ደሪያና ስለ ዶንሽ እየተጨነቅሽ ነው? ልክ ነው የተናገርከው። ስለ ሁለቱም እየተጨነቅኩ ነው ያለሁት። ዶንሽ፣ እንደምታውቀው እንግዲህ ጥሩ ስሜት ላይ አይደለችም ያለችው ከሳርዳር ጋር ያለው ነገር የባሰበት ሆኗል ተጣልተዋል። ለምን እንደዚህ እያደረገች እንደሆነ በፍጹም ሊገባኝ አልቻለም። ሁልሽ ቱርካን አንቺ አታስቢ፣ አትጨነቂ። እነሱ ሰላም ያወርዳሉ፣ በመጨረሻ ይስማማሉ በእርግጠኝነት ሳርዳርም ቢሆን ዶንሽን አይተዋትም። እኔም ልክ እንዳንተ ነው ማስበው። ይሁልሽ ሶመር፣ ነገር ግን አላውቅም። በቃ ምናልባት አሁን ይህንን ሰዓት እንደምንም ብላ የምትቋቋመው ይመስለኛል። እኔም ትቋቋማለች ብዬ አስባለሁ። በእርግጠኝነት ታደርገዋለች። እህትሽ ሰላም ይወርዳል። አትጨነቂ ቱርካን፣ ፈጣሪ ያውቃል። ልክ ነው ሶመር። በይ አሁን ወደ ስራችን ቀጥል፣ እያለ የመጥሪያ ካርዶቹን እያዘጋጀ ተመልከች፣ መጀመሪያ የምንጠራው እንግዲህ አቶ ፋቲን ነው። እየተሳሳቁም ቱርካንና ሶመር መጻፍ ይጀምራሉ። በሌላ በኩል ዶኖሽ በሌሊት ከቤቷ ቆብልላ የሳርዳርን በር ታንኳኳለች። ሳርዳርም ከእንቅልፉ እንደ መንቃት እያለ በሩንም ይከፍትና ይመለከታል። እርስ በርሳቸው መተማመን እያቃታቸው አይን ላይን ይተያያሉ። በመጨረሻም እየተንቀጠቀጠች ሳርዳር እያለችም ትጠረዋለች። ግራ እየተጋባ ዶኑሽ አይኖቹንም ይጠርጋል። ምንድን ነው እሱ? እንድገባ አፈቅድልኝም? ወደ ቤት ለምንድን ነው ማልፈቅድልሽ? ኔግቢ፣ ኔግቢ። ሳርዳርም መጠጡን ቀድት እያደረገ ጎንጨት እያለም ዶኑሽም ትመለከተዋለች። ምን እያደረክን? ያለው ሳርዳር አልኮል እየጠጣ ነው። እንደዛ ነገር ነው ዶኑሽ፣ እየጠጠው ነው። ምንም ችግር የለውም፣ ጠጣ። እኔ ምለው ግን ሳርዳር፣ አንተ የምትጠጣውን መጠጥ የተወሰነ በጠጣ እኔ ላይ ችግር ይፈጠራል ወይስ ያመኛል? ምንድን ነው መሆነው አዎ የሚፈጠር ነገር አለ። ተረጋጊ። መጠጥ በፍጹም የተከለከለ ነው ላንቺ። ምን አለበት ሁለቴ ብጎንጭ? ቆይ ዶክተርሽ ጋር ደውለሽ ጠይቄ። ለዚህም እኮ ነው አንተን ዶክተሩን የምጠይቀው። እኔ ዶክተርሽ አይደለሁም። እኔም አከም ትፈልግ። የለም እንዴ ከበሽታዬ እንድድን አትፈልግም? እኔ ተስፋ ቆርጫለሁ። በሙያዬ ተስፋ የቆረኩ ሰው ነው እንደሆንሽ በጣም እያበሳጨ የነበረ ብዙ ጊዜ ታውቃለህ። ይህንን እኔ አደለውም ያብሳቸውሽ እያገለልከኝም ነበር። ወደ አንተ እንድቀርብ አፈልግም ነበር እሱንም ያደረግሽው አንችንሽን። ያደሉ ከአንቺ እንድርቅ የፈለግሽው አንችንሽ። ለማንኛውም እሱን እርሹ። ለምንድነው ግን የመጣሽው አሁን? ለዛውም በምሽት በዚህ ሰዓት? ምክንያቱም ምን? ያንተን መተው አልቻልኩም። ይውል የአቅሜን ሞክሬ አለሁ፣ ነገር ግን ከዚህ በኋላ በፍጹም አልችልም። ሳርዳር እመነኝ፣ በጣም ነው ማፈቅርህ ከልቤንም እኔ በፍጹም አልገባኝም ዶኑሽ። ይኸውልህ እኔ ፈርቼ ነው በእውነት ላለው በጣም ነበር የፈራሁት። አንተ ራስህን በጣም ረስተ ነበረ፣ በእኔ ህመም ምክንያት ራስህን ረስተ ነበረ። ስለ እኔ በጣም እየተጨነቅህ ነበረ። እናም በመጨረሻ እኔ ከሞትኩ በኋላ አንተ ሰላም አታገኝም ብዬ ነው፣ ለአንተ ስላሰብኩልህ ነው። እኔ እንደሆንኩ መሞቴ አይቀርም አንተ ትጎዳለህ ብዬ ነው ከእኔ ለማራቅ የሞከርኩት። ለዛ ነው ስሜታዊ የሆነ ሳር ዳርም ይናገራል። ምክንያቱም እኛ በጣም አስቸጋሪ ወቅት ላይ ነው ያለ ነው አደለ? ዶንሽ በጣም የሚያስጨንቅህ ነው። ታውቂያለሽ ብድ እንደሆንኩ ቀንና ሌሊት ነው ማነበው ስለ አንቺ ህመም የአንቺን በሽታ ለማከም የአንቺ ዶክተር ለመሆን ከአንቺ ጋር ዘላለም ለመኖር ነው እንደዚህ እያደረግኩ የነበረው። ከአንቺ ውጭ ሆኜ መኖር አልችልም። እኔ እኔ ከአንቺ ተነጥዬ መኖር አልችልም። ድሆንሽ ይህንን አላስተማርሽኝም። አንቺ ደግሞ በራስሽ በጣም ተስፋ ቆርጠሽብኝ ነበረ። ህመሙን መዋጋትም አቆምሽ። እኔ እኮ እንደዛ የሆንኩት ለመሰለ ተስፋ ቆርጭ ብቻ እኳ አይደለም። መሞቴ እኮ ስለማይቀር ነው ሳርዳር። ምን ላድርግ? ከዚህ በተጨማሪ እያንዳንዱ የኔ ስቃይና ኔ ህመምህ፣ ሁሉ ነገር የጭንቀቴ በሙሉ ወደ አንተ ላይ ያረፈ መስሎ ነው። ምናልባት ይሁልሽ እንደዚህ አይነ ነገር እንዲሰማሽ አድርጌ ሊሆን ይችላል። እንደ ዶክተር አልሆንኩልሽ ለዛም ሊሆን ይችላል። እኔም ማግባት ያልፈለግሽበትም ምክንያት አውቄአለሁ። እኔ የምለው ግን እንደሆንሽ ምንድን ነው የምናደርገው? እሺ አሁን እየተባባሉ እየተያዩን ፈገግ ይላሉ። ነገሩን እንድንቀጥለው ፈልጋለሁ። አንተም በሙያህ ለእኔ ዶክተር ሆነ ትቀጥላለህ። ዶክተር የምትሆነው ግን ሆስፒታል ብቻ ነው። ገባል። እንደዚህ ያልሺው ምክንያቱም እንድንጋባ ነው አይደለም አዎ እንድንጋባ እፈልጋለሁ ሳርዳር ነገር ግን ይኸውልህ ይሄ ሚስጥር አባታችን ተደብቀን ከሆነ የምናደርገው ከአቶ ሳዲክ ሁለታችንም ጆሮአችን ይዞ ማንጠልጠሉ አይቀርም ለማንኛውም ማድረግ አለብን እያለች ዶንሽን ስትናገር በመጨረሻ ሳርዳርም ከቦርሳው ቀለበቱን አውጥቶ የዶኑሽን እጅ አያያዝ እያደረገ በመጨረሻም ታገብኛለሽ ብሎ እየጠየቃ ታገባለሁ ብላ የወርቅ ቀለበቱንም ሳርዳር ለዶኑሽ ያጠልቅላታል። ሁለቱም ደስተኛ ይሆናሉ። በሌላ በኩል በነጋታው ጠዋት ሩቺያንና ኦዛር በተኙበት ኦዛርም ቀድሞ ይነቃል። ካልጋው ላይ ተነስቶም ልብሱን ሲያዘጋጅ ሩቺያን ትነቃለች። ወዴት ነው ኦዛር? ወደ ልጄ ጋር ሊሄድ ነው። በፍጥነትም ልብሱን ቀይሮ ወደታች እየተራመደ ይሄዳል። ሩቺያንም ትከተለዋለች። ኦዛር ኦዛር እያለችም ብጠራውም በፍጹም ሳይሰማት እየሮጠና እየበረረ ኦዛር ወደ ውጭ ይወጣል። በመጨረሻም ሩችያን ይህን ከተመለከተች በኋላ በፍጥነትም ወደ ካርታል ጋር እየከነፈችም ትሄዳለች። በሩሙም እንዳንኳኳች ካርታልን በሩን ከፈት ሲያደርግ ሩችያን ካርታል፣ ማውራት አለብን። ይውል እኔ እናንተ ማውራት አለብን በፍጥነት ደሪያም እየደነገጠች እናት ሩችያን፣ ምንድን ነው እሱ? የተፈጠረ ነገር አለ። ቶሎ በሉ ቶሎ በሉ ተቀመጡ። ሁለታችሁም ተቀመጡ። ምን ተፈጠረ እናት ሩችያን? ምንድን ነው ችግሩ ልጆቼ? ይህንን ሀገር በፍጥነት ለቃችሁ መሄድ አለባችሁ፣ መውጣት አለባችሁ። እሱማ የኛ ሀሳብ እኮ ነው ልንሄድ እኮ ነው። ነገር ግን ምንድነው እንደዚህ በፍጥነት መሄድ አለባችሁ ማለት እያለ ካርታልም ይጠይቃል። ኦዛር ነው ምክንያቱ። ዛሬ ጠዋት በፍጥነት ሄዷል፣ ወደ እስር ቤት ሄዷል፣ ከጠበቃው ጋርም ተነጋግሯል። በመጨረሻም ሙስጠፋ ይታሰርም ይለቀቃል። ካርታልም ይናገራል፣ ገብቶናል። ነገር ግን ይግባኝ አመለክታለሁ እኔ ይኸው። ላይገባህም እንዴ ካርታል? ምንድነው የምናገረው ነገር አይገባህም? በገንዘብ ይደላቸዋል፣ ሁሉንም ሰዎች በገንዘብ ይደላል። ማስወጣት ከፈለገ በማንኛውም ሰዓት ያስወጣዋል። ስለዚህ እኔ መመክራችሁ የእናትነቴን ነው። ይህንን አገር ለቃችሁ በፍጥነት መሄድ አለባችሁ። አንቺም ልጅሽን ያዥ፣ ከዚህ አገር ለቃችሁ ሂዱ። በቃ በፍጥነት መሄድ አለባችሁ። ምን መሰለሽ እናት ሩቺያን፣ እኛ አስበንበታል፣ ወደ ውጭ አገር ለመሄድ አስበናል። ነገር ግን ደግሞ ይህን ያክል ተቻኩለን ሙስጠፋን ፈርተን ደግሞ አይደለም። እኛ ይህን የመረጥነው በሰላም ለመኖር ነው፣ ህይወታችንን ማጣጣም ስለምንፈልግ ነው። የተረጋጋ ህይወት እንፈልጋለን። ለዛ ነው እንደዚህ ያደረግነው። ጥሩ እኮ ነው ታዲያ ካርትል ጥሩ ነው። በዚህ በቀዳችሁ መሰረት ሄዱበታ። ታዲያ እዚህ ምን ትሰራላችሁ? ጀምረናዋል እኮ ፕሮሰሱን፣ እያለች ደሪያም ትናገራለች። ልጅ የወልሽ መፍጠን አለባችሁ እያልኳችሁን ያለሁት ደሪያም፣ ካርትል ትክክል ሳትናገርም። እናት ሩቺያን ይህን ነገር ማፍጠን አለብን። እናት ሩቺያን እኔ በፍጹም ሙስጠፋን አልፈረውም። እኛም እየተሹለከለክን ልክ እንደ ጥፋተኛ በእሱ ምክንያት እየተደበቅን መኖር አንፈልግም። የምንፈልገውን ነገር በፕሮግራማችን መሰረት እስከምናስተካከል ድረስ ከዚህ ከቤታችን ወዴትም ልቅንቃንልም፣ ካርታል ይመስለኛል የተናገርኩትን ነገር አልተረዳኝም። ሙስጠፋ ከእስር ቤት ይለቀቃል በማንኛውም ሰዓት። እሱ ተለቀቀ ማለት ደግሞ ሰላም አይሰጣችሁም እያልኩን ያለሁት እኔ እኮ እየጣርኩ ያለሁት ይውላችሁ፣ እናንተ በሰላም እንድትኖሩ ስለምፈልግ ነው። እኔ ቤተሰብ የመጠበቅ አያክተኝም እናት ሩቺያን እያለ ካርተል ይናገራል። ከዚህ በተጨማሪ ሙስጠፋ የሆነ ነገር እኛን ጉዳት ለማድረስ ከሞከረ የእጁን ያገኛል። እያለም በልበ ሙሉነት ካርተልም ይናገራል። ውድና የተከበራችሁ የቻናላችን ተከታታዮች፣ የወፍ ጎጆቹ ድራማ የመጨረሻው ክፍል በቀጣይ ይለቀቃል። የመጨረሻውን ክፍል ማየት የምፈልጉ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን እንዳረሱ በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።